ልዩና ቅዱስ ተለያዩ የሚል ሚዲያ ላይ እንግዲህ በጣም እየተቀወጠ በጣም በቲክቶክ ሆነ በዩቱብም ሆነ በጣም የሰው አይን ነው እየበሉትን እየጠጡትን ሚዲያ ላይ በማውጣት በቃ ማለት ብዙ ሰው እንግዲህ በጣም በነሱ ፍቅር በጣም አዝነዋል አዝነናል ማለት ነው። ውለት ለመናገር እንግዲህ እውነቱን ደግሞ ከነሱ ብንሰማ እየተሻለ ነው ብዬ አስባለሁ። በጣም ይቅርታ፣ ሰላም አላልኳችሁም። ሰላም ጤና ይስጠልኝ። ውድና የተከበራችሁ የጌጥንሽ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ይህ በጣም ደህና ነኝ፣ እግዚአብሔር ይመስገን። ደህና እንደምትሆኑ ሙሉ ተስፋ አለኝ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሰላማችሁ በክርስቶስ ብዝት ይበልኝ። እንግዲህ ሁላችንም እውነት ልዩና ቅዱስ ሁላችንን እናውቃቸዋለን። በጣም የሚታወቁት እንግዲህ በሳቃቸው በጨዋታቸው፣ በተለያየ ነገር በደስታ ነው የምናያቸው ማለት ነው። እና በጣም እኛ ትዳር አረም ላይ ያላደለንም ወይንም በፍቅር ብዙዎቻችንን በፍቅር ሞክረን ያልተሳካልን ሰዎች አለን ማለት ነው። እና በጣም በእነሱ እይታ እንደነሱ ብንሆን እንደነሱ ብናገኝ ብለን የምንመኝ ሰው ነበርን እና ከነሱ ደግሞ ፍቅርን ሁልጊዜ፣ ደስታን ፍቅርን፣ ጨዋታን በቃ ማለት የሚያስቀና ነገር ነገር ነበር የምናየው ማለት ነው። እና እንግዲህ በሜዳ ላይ ይህን ሁለት ቀን ሶስት ቀን የምናየው ተለያይተዋል። በስንት ዓመታቸውን እንግዲህ ልዩና ቅዱስ ወልደዋል ማለት ነው። እንግዲህ በወለዱ ልጅ ወለዱ ህፃ ወዲህ እንጣፋ ብለዋል ማለት ነው። እንግዲህ እንደተለያዩ ነው እንትን የሚለው ማለት ነው። እውነታው ግን ከነሱ አንደበት ከነሱ አንደበት ቢወጣ እኔ ፊዶ ወይም አላየሁኝ ይሆናል። ስራ ላይ ቢዚ ስለሆንኩኝ ፊዶቸውን አልተከታተልኩኝ እንደሆነ ያው፣ ማለት የለቀቁት ነገር ካለ ማለት ነው። እና ሚዲያ ላይ በነገራችን ላይ በጣም አስቸጋሪ ነው፣ እውነት ለመናገር ፍቅራችሁን የምትበሉትን የምትጠጡትን ፍቅራችሁን ሚዲያ ላይ ስታወጡ፣ ልጆቻችሁን ሚዲያ ላይ ስታወጡ፣ በቃ ያለ ሚስጥራችሁን፣ ያለ ሳቅም ሊሆን ይችላል ጨዋታ ሊሆንም ይችላል የተለያየ ነገር ሚዲያ ላይ ልስታወጡ፣ የሚዲያ ሰው ስትሆኑ በጣም ከባድ ነው። ባደረጋችሁትም ባላደረጋችሁትም ይወራል ማለት ነው እና እውነት ለመናገር ልዩና ቅዱስ በጣም የምንወዳቸው በጣም የምናከብራቸው ፈገግታቸው ከነሱ ቤት የምናየው ፈገግታ ጨዋታ፣ በቃ አለ አይደለም፣ መብላት፣ መጠጣት፣ መዝናናት፣ ደግሞ ከነሱ ጋር ፍቅር ብቻ ነው፣ በቃ እንደነሱ ያለ ፍቅር ቢኖረ ይብላችሁ የሚያስቀና እንትን የሚል ነው እና እንዲ እውነት፣ የሰው አይን ነው ነገራችን ላይ የሰው አይን፣ በጣም ኢትዮጵያ ውስጥ ላይ በጣም የሚስጠለው ነገር የሰው አይን እንዲ እውነት ትዳራችሁን ቤታችሁን ልጆቻችሁን ሚስጥራችሁን ሳቃችሁን ጨዋታችሁን ለእኛ በእርግጥ ያስተምራል ማለት ነው ለእኛ ሜዲያ ላይ ያስተምራል በእርግጥ በቃ እንደነሱ ያለ ህይወት ብንኖር ብኖር ከባሌ ጋር ብላችሁ ትዳር እንኳ በቃ ተስፋ ቆርጣችሁ በመጥፎ ወንድ ሊሆን ይችላል በመጥፎ ሴ ልትሆን ትችላለች እና በእነሱ ተስፋ ቆርጣችሁ በቃ ህይወት በቃኝ አልፈልግም ብላችሁ ስትሉ አዲስ ህይወት በቃ እንዲጀምሩ በቃ ይህም ፍቅር አለ እኮ እንደዚህም መዋደድ አለ፣ እንደዚህ መከባበር አለ በማለት በቃ ማለት እንደ አዲስ እንድትነሱ ያደርጋችኋል። ያሳልፋችሁት የተሰበራችሁበት ነገር ካለ ማለት ነው የነሱ ፍቅራቸው በቃ እንደ አዲስ ፍቅር እንትን እንዲትሉ ያደርጋችኋል ማለት ነው። እና በዛው ልክ ደግሞ ከሚያስተምረው ላይ ልክ ደግሞ የሰው ዓይን በጣም ያስጠላል፣ ይደብራ ያየው ነገር አይበረክትም። በነገራችን ላይ ሜዳ ላይ የወጣ ነገር አይበረክትም። በእውነት ነው የምላችሁ እና እውነት ፍቅር ሲል ደስ ልዩ የሆኑ ነበሩ ማለት ነው ባይለያዩ ደዋ አብሮ ቢሆኑ ወልደዋል፣ ከብደዋል እና ባይለያዩ ደስ ይለኛል ብዬ ነው የማስበው። ደግሞ ለሎቻችሁ ማለት ነው። እሱ ነው ሂዶ ነው በቃ እሷን የመሰለ ሚስት አግኝተህ ምታበላ የምታጠጣ በቃ እንደዚህ የምትለው ምናምን እያላችሁ በጣም ከሱ ላይ ትኩረት የምታደርጉ በኮሜንትም ሆነ ፊዶም ሰሩ አላችሁ። እኛው ሁለታቸው ላይ አትፍረድ ይፈረድ ይባል የሚባለው ነገር አለ። ከነሱ ሁለታቸው ምን ችግር እንደተፈጠረ አናውቅም። ቤታቸውን ጓዳቸውን የሚያውቁት እነሱ ናቸው። ጥፋትም ከሁለታቸው ይኖራል፣ ስህተትም ሊኖር ይችላል። በቃ ማለት እኛ መፍረድ ያላየነውን ነገር መፍረድ አንችልም ማለት ነው። እና ያየነውን ብናወራ ያላየነውን ነገር እሷ ጥፋተኛ ናት፣ እሱ ጥፋተኛ ነው ያላችሁ ከመወሰን በፊት እንግዲህ እውነታውን በአይናችን አይተን ብናወራ የተሻለ ነው ብዬ አስባለሁ፣ በራሴ ሀሳብ ማለት ነው። እንደ እውነት ባይለያዩ የተሻለ ነው ብዬ አስባለሁ። እንደ የነሱ ፍቅር ሜዲያ ላይ አይታችሁ ከሆነ የነሱ ፍቅር እንደው እንደዚህ ከቀረ ምን ፍቅር ፍቅር አይባልም፣ ትዳር ትዳር አይባልም፣ አግብቼ መኖር አልችልም፣ ተስፋ ቆርጬ መኖር ነው። በጣም ብዙ ሰዎች የሚሉ በእርግጥ ያስብላል። ከእነሱ ቤት ሳቅና ጨዋታ፣ ፈገግታ ነው እንጂ ያለው ምንም አይነት ጠብ፣ ምንም አይነት ነገር ያለበት ቤት አይደለም ማለት ነው እና በእርግጥ ከካሜራ በኋላ ምን እንደሚፈጠር አናውቅም። ያው ሁሉን ያየነውን በካሜራ ማመን አይቻልም ማለት ነው። ሰው ህመም በየቤቱ ህመም ይኖርባቸዋል ብዬ አስባለሁ። የሰው ጭንቀት፣ ሐሳብ፣ የሳቀው የተደሰተው የለበሰው ሁላ ደስተኛ ነው ማለት አይደለም። ብዙ ሚዲያ ላይ እያየን ነው፣ ቦታቸውን እያጡ ብዙ ነገር እየሆኑ ነው እና ብቻ እንግዲህ እንደው እውነት ባያደርገው የነሱ እንደው ፍቅር እስከ ዘላለም ቢሆን ምኞቴ ነው። እንግዲህ በእውነት እኔ እንጃ በጣም ያሳዝናል።